ቁራን ላይ የእስራኤል ልጆች የእስራኤል ልጆች ይላል። የእስራኤል ልጆች እና ማን ናቸው? ማስረጃ ከቁርአን አምጣልኝ። እሺ፣ የእስራኤል ልጆች ማለት የእስራኤል ልጆች ናቸው። ጥያቄ አለ። አይ የእስራኤል ልጆች እና ማን ናቸው? የእስራኤል ልጆች ይላል እና ማን ማንን እንትን ለማለት ፈልጎ ነው ቁርአን? የእስራኤል ልጆች የእስራኤል ልጆች ናቸው ማስረጃ በቁርአን ላይ ምን ይላል? አላህ ሱብሓነሁ ወተዓላ ያ በኒ ኢስራኤል ይላል፣ እናንተ የእስራኤል ልጆች እያለ ይጠራቸዋል። ማናቸው እነሱ ከተባለ የእስራኤል ልጆች። አሁን ይሄን ጥቅስ ደግሞ ይህን በዚሁ አንፃር ደግሞ አንተን መጽሐፍ ቅዱስ ላይ እንጠይቅህ። እስራኤል የማን ስም ነው፣ እንደ መጽሐፍ ቅዱስ። መጽሐፍ ቅዱስ ተበርዟል ብላችሁ ታምናላችሁ አይደል? እንዴ መጽሐፍ ቅዱስ ቁርአንን ንገሪ በዚሁ አንጻር መጽሐፍ ቅዱስ ላይ እሱን ጥያቄ እንጠይቀህ። ምን ችግር አለው? ቢበረዝም እኛ እናምንበትም እኮ በቃ ስለዚህ ተወው። እኔ እኔ የጠየቅኩህ ቁርአን ላይ ነው እኮ፣ ቁርአን ላይ መልስልኝ እኮ። ከቁርአን መለስኩልህ። የእስራኤል ልጆች እንደማን ናቸው ከተባለ የእስራኤል ልጆች ናቸው ያው መልሱ። አይ እንደዚህ አይባልም። አይ እኔ ቁርአን የጠየቅኩህ እኮ መጽሐፍ ቅዱስ አይደለም። ቁርአን ምን ይላል? ቁርአን ላይ ያለው ማስረጃ አምጣልኝ።

ረጋብለ አዳምት ቀስበን እና ልክፈትና ላሳይ ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል ማን ነው? እዚያ ጋር እስራኤል የተባለ የሚለውን አሳያለን።

እኔ ከተፍሲር እኮ አልጠየኩህም። እኮ እኔ ቁርአን ጠየኩህን፣ ያልኩት ተፍሲር ሲጀመር፣ ሙፈሲሮች ሙፈሲሮች የተለያየ ሀሳብ አላቸው እኮ። ምንድነው? እሺ በዚህ ላይ የተለየ ሀሳብ ያለው አንድ እስቲ ተፍሲሩን፣ በአላህ ስም በዚህ ላይ የተለየ ሀሳብ ያለው ሙፈሲር አንተ የእስራኤል ልጆች ያቆብ መሆኑን ማስረጃ አምጣ ስለ ሌላ ነገር ታወራለህ ማስረጃ ከቁርአን አምጣ ነው ነገርኩኝ ቁርአን ጀመር ያቆብ የሚል የለም የእስራኤል ልጅ መሆኑን አይገልጽም ቁርአን አይገልጽም ተረጋጋ ይኸውልህ በዚህ ላይ የተለየ ተፍሲር ያለው አንድ አምጣ ተፍሲሩን ተፍሲሩን ቁርአን ቃል በቃል ይላል ወይ ነው ያልኩት እኔ ቃል በቃል ቁርአን ይላል ወይ ተፍሲሮች ሲጀመር ይለያያል። ከናላ በዚህ ላይ የተለየ ተፍሲር አለው። ሙፈሲሮች የተለያየ ሀሳብ አላቸው። ምክንያቱም ሰው ናቸው። አሳየን ካላቸው ተፍሲር ላይ በዚህ ብቻ አለም በብዙ ተፍሲሮች አንብበናል። በሚገባው ቋንቋ እናናግረው። ሳምሶም ሰላም ብያለሁ፣ እንዴት ነህ? ሰላም ነው አለ እንዴት ነህ ሰላም ነው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 93 ላይ እስራኤል ተብሎ በነጠላ የተጠቀሰው ማን ነው ነው የምትለው አንተ እኔ ጠየቅኩት ጠያቂ ነኝ እኔ ስጠይቅ ያቆሙ ማስረጃም አይልም ሌላው ቆይ ተረጋጋ አሁን የእስራኤል ያለው ምንድን ነው ቁርአን ላይ ብዙ ቦታ ላይ የእስራኤል ልጆች ይላቸዋል አይደለ ይላቸዋል አይደለ የእንደማመጥ ለመግባባት ሳምሶን ትክክል ነው እሺ። ያይቆብ ሞቱ ሲቃረብ ለልጆቹ ምን አላቸው ይላል። አውጣለት ተሰጣ ድረስ አይ እንዲገባ ነው ማለት። ለመግባባት ከሆነ ለማወቅ ከሆነ የምትፈልገው ቀላል ነው። ካልሆነ ተመልሶ እንደዚ አይነት ጥያቄ ኤግዛክቶር ፋላሲ የሚባል ነገሮችን ከተጠቀምክ ደግሞ አንተ ጋር ተመልሶ ጥያቄ። ስለዚ አዳምጥ ኡስታዙ ሳወጣለ ሱረቱ በቀራፍ ምዕራፍ ሁለት ላይ ያለውን ያዕቆብ ለልጆቹ ያላቸውን ብሎ የእስራኤል ልጆች የተባሉት ልጆቹ እንደሆኑ እስራኤል የተባሉ ሱረቱ ለአዓምራን ምዕራፍ 3 ቁጥር 93 ደግሞ እስራኤል ተብሎ በኢንዲቪል በነጠላ የተቀመጠው የያዕቆብ ነው። የያዕቆብ ልጆች ደግሞ ይላቸዋል። እዚጋ እዚጋ ደግሞ የእስራኤል ልጆች ይላቸዋል። ብዙ ቦታ ላይ የእስራኤል ልጆች ይላቸዋል። ሙፈሲሮቹ ደግሞ እስራኤል ኢንዲቪዥዋል የተቀመጠው የያዕቆብ ነው ብሎ አስቀመጡልን። ሱረቱ በቀራ ምዕራፍ ሁለት ላይ ደግሞ ስትመለከተው ለልጆቹ ሞት በመጣበት ጊዜ በማለት ልጆቹ የተባሉት ደግሞ እስራኤላውያኖች እንደሆኑ ይናገራል ማለት ነው። ስለዚህ እስራኤላያኖች ከሆኑ እስራኤላያኖች ለያዕቆብ ነው ልጅነታቸው። ስለዚህ እስራኤል የተባለው የያዕቆብ ነው ይሄ ነው ያለው ነገር ማለት ነው። አወጣለት ኡስታዝ መርሐባ በዚሁ ላይ ቀደም ምናልባት ይህን

የእግዚአብሔር ፋላሲ መጽሐፈ መሳፍን ስድስት ስምንት አዘጋጅ እዚህ ጋር ይታያል። ያዕቆብ ይላል ሞት በመጣበት ጊዜ ለልጆቹ ከእኔ በኋላ ማን ትገዛላችሁ? ባለ ጊዜ ቀራቢዎች ነበራችሁን? እነርሱም አምላክህን የአባቶችህን የኢብራሂም የእስማኤል የኢስሐቅ አምላክ አንድ የሆነ አምላክ ለኛ አንድ አምላክ እኛም ለእርሱ ፍጹም ታዛዥ ሆነን እናመልካለን አሉ ይላል። ልጆቹ ይላል ያዕቆብ እንደ ልጅነቱን የሚጠጋው ልጆች የሚለው ቃል የመጣው የሚጠጋው ያዕቆብ በሚለው ወደ የሚባለው ማለት ነው ያዕቆብ የሚባለው ደግሞ እስራኤል እንደሆነ ሱረቱ አል ዒምራን ምዕራፍ 3 ቁጥር 93 ላይ ተነዋል ማለት ነው መቀላሉ በዚህ መልኩ መረዳት ይችላል አብዱልከሪም መጽሐፈ መሳፍንት ምዕራፍ 6 ቁጥር 8 ላይ ያውጣለት ኡስታዝ ማብራራት የምትፈልገው ነገር ካለ ጨምርበት ከፈለግ ሱረቱ በቀራ ምዕራፍ ለ ቁጥር 133 ላይ በቂ ነው በቂ ነው ጥሩ አብዱልከሪም ራስን አስፋውና አሳየው አንዴ ወጣ እንዴ ተመሳሳይ ጥያቄ ነው። እንትኑን የውኛ ችግር የለው። እሺ መጽሐፈ መሳፍንት ምዕራፍ 6 ቁጥር 8 ላይ አንብብላቸው አብዘከሪም። ይህንን ጥቅስ ው ምዕራፍ 6 ቁጥር 8 እግዚአብሔር ወደ እስራኤል ልጆች ነብይ ላከ እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ አወጣኋቸው ከባርነት ቤት አስለቅኳቸው ይላል። በቃ አሁን ምንድን ነው? ወደ እስራኤል ልጆች የተላከው ይሄ ነቢይ ስሙ ማን ነው? ስሙ አልተጠቀሰም፣ አንድ። የእናትና ያባቱ ስም ማን ነው? ሁለት። ሶስተኛው ከየት የዘር ሐረግ የመጣ ነው? አራተኛ፣ መቼ ነው የተወለደው? አምስተኛ፣ መቼ ነው የሞተው? እነዚህ አራትን ጥያቄዎች የሚመልስ ክርስቲያን ካለ መግባት ይችላል። አንድ ሰው እና ተወዱ ውስጥ ቢገባ ይህንን መልስ የሚመልስልህ የለ። ከፈለጋችሁ ከታርገምም፣ ከፈለጋችሁ ከሚድራሽም፣ ከፈለጋችሁ ከታልሙድም እና ተወዱ ውስጥ ቢገባ ነው የምነግራችሁ። አንድ ሺህ ዓመት ሰጣቸዋለሁ ወይ 10 ሺህ ዓመት ሰጣቸዋለሁ ይሄ ነብይ ከሌ ነው ብሎ የሚናገር ደፍሮ በማስረጃ የሚናገር አንድ ሰው የለ። ማነው? ይሄ ነብይ ማን ነው? ስሙ ማን ነው? ስም የለውም። ነብይን የተባለው ስሙ ማን ነው? የእናትና አባቱ ስም ማን ነው? ከየትኛው የዘር ሀረግ የመጣ ነው? ከቢንያም ነው? ከይሁዳ ነው? ከንፍታሌም ነው? ከጋር ነው? ከአሴር ነው? ከየት ነው የመጣው? መቼ ነው የተወለደው? መቼ ነው የሞተው? በስንት ዓመቱ ሞተ? ምን ይባላል? ይሄ ኤግዛክት ወርድ ፋላሲ ይባላል። ይቻላል? እንደዚህ ሀያሲ ምንድን ነው? ጸጽ ማጸጽ ማለት ነው። እና የያዙት ለሌላ ጊዜ። ይህ መመለስ የሚችል ክርስቲያን ካለ ገብቶ እንትን ማለት ይችላል።

ጥያቄ ነበረኝ አንድ ጓደኛችን ነበር እና እሱ ትንሽ ከኛ በውቀት ሻል ይላል። ነብዩ መሐመድ የተፈጠሩት አሁን በዛታቸው ቢሆንም ከፊት ከነቢ አደም በፊት ነፍሳቸው ነበረች ምናምን ብሎን፣ ይሄ ነገር እንዴት ይታያል? ወይስ ስህተት ነው?

ከአደም ዓለይሂ ሰላም ጀርባም እስከ ዓለም ፍጻሜ ድረስ የሚገኙ ዘሮችን ሁሉ ፈጠራቸው ይዛ ነፍሶች የዛን የተፈጠሩት ነፍሶች ዛሬ የት ይገኛሉ ከተባለ በሰማይ ላይ ይገኛሉ ስንተኛ ሰማይ ላይ አንደኛው ሰማይ ላይ ነቢያችን ሰለላሁ ዓለይሂ ወሰለም ሀዲስ ላይ ወደ ሰባት ሰማይ እያደረጉ ባሉበት ጊዜ አንደኛው ሰማይ ላይ እንደወጣሁኝ ከአደም ግራና ቀኝ በኩልም ነፍሳትን ተመለከትኩኝ አሉ ስለዚህ

ወዲያው ከፊቱ እንዳለ ሁላችንም አቆመን አለስቱ ቢረቢኩም ብሎ ሁላችንን አናግሮናል። በሱረቱል አዕራፍ ላይ ይገኛል። እኔ ጌታችሁ አይደለሁም በለ ቃሉ በላ በእውነትም ጌታችን ነህ አላችሁም አለ። አንተቁሉ የውም ልቅያመት እና ኩና ን ሀ ጋፊሊን፣ የትንሣኤ ቀን እኛ ከዚህ ዘንግተናል እንዳትሉ ከወዲሁ ወቁ አለንም። አላህ ሱብሓነሁ ወተዓላ ዛሬ ላይ ያንን አለማስታወሳችን ነገሩን አለመከሰቱን አያሳይም። የሰው ልጅ በባህሪ ውረሽ ነው እና ያንድ ነገር ቢረሳ የሚደንቅ አይደለም። ለምሳሌ የዛሬ አስር ዓመት ከአንድ ሰው ጋር መንገድ ላይ ተገናኝታችሁ አውርታችሁ ሊሆን ይችላል። ዛሬ መጣና ይሄ ሰው ሰላም፣ እንዴት ነህ? ከዛሬ አስር ዓመት በፊት አውርተን አላችሁ፣ አይ እረስቸዋለሁ አላችሁ። እናንተ እናንተ መርሳታችሁ ያ ነገር አለመከሰትን ያሳያል? አያሳይም። መርሳት የሰው ልጅ ባህሪ ነው። ምን ይላል? ፈነስ የወለም ነጅድ ለሁ ዐዝማ ይል ስለ አደም ሲናገር አላ አደምም ረሳ እያለ ይናገራል። መርሳት የአላህ ስብሐነ ወተዓላ ባህሪ አይደለም። ላ የል ረቢ ወላ የንሳ አለ ሙሳ። የእኔ ጌታ አይሳሳትም አይረሳም። መርሳት የተዋ ስለዚህ ነፍሳችን መጀመሪያ ተፈጥረዋል። ስለዚህ አንድ ሰው እውነት እውነት እላችኋለሁ እኔ ከአብርሃም በፊት አለሁ ቢል ማንኛውም ሰው እዚህ ትክክል ነው፣ ችግር የለም። ያ አምላክ ያደርገው ይ በስጋ ነው እንዳንደ ላ በስጋ አይደለም ከእናቶቻችን የተገኘ በነፍስ ደረጃ ከሆነ ግን ሁላችንም ከአብርሃም በፊት አለን እኛ ሰዎች ስለዚህ አንድ ሰው አሁንም እውነት እውነት እላቸዋለሁ እኔ ከሰማይ ወረጃለሁ ወደ ሰማይ መወጣለሁ ይሄዳለሁ ቢል ችግር የለው። አሁን ነፍሶቻችን ከሰማይ ነው ወደ ምድር የመጡት ከዚያም ጊዜዋ ሲደርስ ደግሞ ወደ ሰማይ ትሄዳለች እና ይህን ይመስላል። መርሃባች አንድ ሌላ ልጨምር ስለ ቀደር ማለት ነው አላህ ከፊት እርዚቃችን ተጽፏል፣ ምናምን እና ለምን ዱዓ እናደርጋለን? ለምን ስራ እንሰራለን? አላህ የጻፈልን ነገር እናገኘልን። እንዲህ በዚህ ጉዳይ ላይ ምን ትላለህ? አላህ ሱብሓነሁ ተዓላ ስለ ፍጥረታቶቹ የሚሆነውን የወደፊቱን ያውቀዋልና ያንን አሰፈረው። ባጭሩ ለመገንዘብ ያውታችኋል አይደል? ስለኛ የሚሆነውን እኮ እንደዛ ከሰፈረ ለምን ታዲያ ዱዐ እናደርጋለን? ጨምርልን ምናምን ነገር ለምን ይባላል? አዳም ተጀምረ መጀመሪያ በእኛ ላይ ስለሚሆኑ ነገራቶች እና ከእኛ የሚሆኑ ነገራቶች ለሁለት ይከፈላሉ። ከእኛ የሚሆኑ ነገራቶች ከአላህ ስብሐነ ወተዓላ ቀድሞው ቀድሞ የጻፋቸው ቀድሞ ያ ነገር እንዲሆን ጽፎታል ማለት ሳይሆን እንደሚሆን ነው የጻፋቸው ላ ከእኛ የሚሆኑ ነገራቶች በእኛ ላይ የሚሆኑ ነገራቶች አሉ። ደግሞ ያለኛ ፍቃድ ራሱ ወስኗቸው የጻፏቸው በነዚያ ላይ ምንም አይነት ምርጫ ያልሰጠብን ነገራቶች አሉ። ገብታችኋል? ለምሳሌ እድሜያችንን ብንወስድ እድሜያችን አላህ ስብሐነው ተዓላ ቀድሞ የወሰነው እንደሆነ ቃል በቃል በቁርአን ላይ ይናገራል። ሊኩል ኡመቲን አጀል ኢታጃ አጀሉሁም ፈላ የስተእኽሩነ ሳዓትን ወላ የስተቅዲሙን አለ። ለእያንዳንዱ ሰው የተወሰነለት የእድሜ ገደባ አለ ያ ጊዜያቸው ከመጣ ወደኋላ ወደፊትም አይሉ ልክ እንዲሁ እኛ ፆታዎቻችን ፆታችን ቀድሞ የተወሰነ ነገር ነው በዚህ በወሰነብን ነገራቶች ላይም ያው መልቀያም አይጠይቀንም አላህ ስብሐነ ወተዓላ ለምን ወንድ ሆንክ ብሎ አይጠይቀኝም ለምን ሴት ሆንሽ ብሎ አይጠይቅም ለምን ሀምሳ ዓመት ኖርኩህ ሲል ለምን ከዚያ በላይ አልጨመርክም ነበር ብሎ አይጠይቀኝም ይህ ራሱ በወሰነው ነገር አይጠይቀንም እነዚህን ያለኛ ምርጫ ቀድሞ የወሰናቸው ናቸው እንዲሆኑ ያ ነው እንደሚሆኑ የወሰነ የጻፋቸው ነገራቶች አሉ። ደግሞ ከእኛ የሚሆኑ ነገራቶች ማንኛውም የሰው ልጅ የሚሰራው መልካም ስራ ሆነ መጥፎ ስራ በምድር ላይ የእርሱ የስራ ውጤቶች፣ እነዚህን አላህ ስብሐነ ወተዓላ ነፃ ብርጫ ፈቃድ አድርጎ ነው ያለው። በእነዚህ ነገራቶች ላይ ቅድመ እውቀት አለው። ያንን የሚያውቀውንም አሰፈረው ባያሰፍረውም ያ የሚሆን ነገር ነው። ቦታቸው አላር እንደሚሆን ጻፈው እንጂ እንዲሆን አይደለም። ገብተዋል ወንድም? አዎ ለምሳሌ ዛሬ ገስት ላይ መተህለን ወደዚህ ገስት ስትመጣ ጊዜ ግባና ጠይቅ ብሎ አላህ ልኮ ሆኖ የመጣው ወይንስ አንተ የራስህን ነፃ ምርጫ ፈቃድ ተጠቅመህ ለምን ገብቼ አልጠይቀውም ብለህ ነው የመጣኸው? አይ በራሴ ምርጫ ነው የመጣሁት። በጣም ጥሩ ነገር ግን አላህ ሱብሃነሁ ወተዓላ እዚህ እንደምትገባ ቀድሞ ያውቃል አይውቅም? ያውቃል ያንን አሰፈረው ማለት ነው አያደለ ስለዚህ ይህ ስራ ምንድነው አሁን ገስት ላይ ገብተ በጠየቀ ስራ ያንተ የራስህ ስራ ነው በራስህ ነፃ ምርጫ ፈቃድ የምትሰራው ነው በዚህ ላይ ግን ምን አለው ሲባል ቅድመ እውቀት አለው ያን የሚያውቀውንም አሰፈረው እንዲሆን ሂድና ግዴታ ሄዶ መግባት አለበት ብሎ አስፈረብህ ቢሆን ይሄ አይደለም በእኛ በምንሰራቸው ማናቸውም ስራዎች ላይ አላህ ስብሐነ ወተዓላ ቅድመ እውቀት አለው ያንን የሚያውቀውንም አሰፈረው መራቲቡል ቀደር አራት ናቸው አልዒልም ወልኪታባ

ያው መልሶ ላል ብያስባለው ግን እንደው ዝም ብሎ እንዲ ከመናያቸው ኤግዛምፕሎችን አንዳንድ አንድ ልስጥ ብየን እንደ ሰላም ብያለው እንዴት ነህ አልহামዱሊላህ ወማናቹ ሰላም ለኛለው አልহামዱሊላህ ነገ አንድ ሜትሮሎጂስት ጥናት አጥንቶ ነገ ስድሳል ላይ ዝናብ ይዘንባል ብሎ ፕሪዲክት ቢያደርግና በንጋታው ዝናቡ ቢዘንብ በዝናቡ መምጣት ላይ የፕሬዲክት ያደርገው ሜትሮሎጂስቱ አሉታዊና ኦንታይ ተጽኗል በዝናቡ መምጣት ላይ ነገ ዝናብ ይዘንባል ብሎ አንድ ሜትሮሎጂስት ነገ ነገረን። ነገ ዝናብ ይዘንባላል እና ባለው መሰረት ስድስት ሰዓት ላይ ዝናብ መጣ። ለዝናቡ መምጣት እሱ ስለተናገረ በዝናቡ መምጣት ላይ አሉታዊ ወይም አዎንታዊ ተጽዕኖ ወይም ለፕሮሰሱ ተጠያቂ ይሆናል? ለምን አይሆንም። ቀድሞ ማወቁ ምንም ተጽዕኖ አያደርግበትም። ለሰውየው ነው ነው ለዝናቡ በዝናቡ ላይ ተጽዕኖ የለበትም፣ ተጠያቂ አይደለም። በዝናቡ ፕሮሰስ ላይ ተጠያቂ ነው ሜትሮሎጂስቱ? አይደለም፣ አይደለም ማለት ነው። አንድ ደግሞ ኬሚስት ደግሞ ነበረ፣ መድኃኒት ቀመመና ሰራ። ከዛ በኋላ ወደ ፋርማሲ ገባና ፋርማሲስቱ ላዩ ላይ መድኃኒቱ ላይ በዚህ ቀን ኤክስፐርድ ያደርጋል ብሎ ጻፈ። መድኃኒቱ ኤክስፐርድ የሚያደረገው ኬሚስቱ ስለቀመመው ነው ወይስ ፋርማሲስቱ ላዩ ላይ ስለጻፈበት ነው? የተቀመመበት ጊዜ ስለሚያልቅ፣ ስለዚህ ተጠያቂ ማን ነው? ኬሚስቱ ነው ወይስ ፋርማሲስቱ ነው? ሚስቱ ኬሚስቱ ነው። ጥሩ ሶዮ ግን መጻፉ ፋርማሲስቱ በላዩ ላይ ኤክስፐርድ ያደርጋል ብሎ ቢጽፍ መጻፉ ለመድኃኒቱ ኤክስፐርድ ማድረግ ተጠያቂ ይሆናል? እጁ አለበት? አይሆንም እንጂ አይሆንም። ስለዚህ እንደዛ ነው፣ ያለ እውቀት ቀድሞ ማወቁና ያወቀውን ነገር መጻፉ በኛ በምናደርገው ነገር ላይ አሉታዊም አሁንታዊም ተጽዕኖ የለውም። ጣልቃ አይገባም። የእኛ ድርሻ ነው። ለእኛ የሰጠን ነገር ለእኛ እንድንወስን በሰጠን ነገር ላይ የኔና ያንተ ድርሻ ነው። እሺ ማለት፣ እምቢ ማለት፣ መታዘዝ፣ ማመፅ እንደገና ደግሞ ማመን፣ መክዳት፣ የመሳሰሉ ነገሮች መቀበል፣ ማስተባበል የሚባለው ነገር ለአንተ የሰጠ ነው። ያንን ግን ምን እንደምታደርግ ቀድሞውኑ ስለሚያውቀው ዓለም ሳይፈጠርና ዘመን ሳይፈጠር በፊት ጽፎታል ማለት ነው። እንደሚሆን ስለሚያውቀው ነው የጻፈው እንጂ እንዲሆን አይደለም የጻፈው። ከዛ አንጻር ነው ስታ መልሰው እንደ ተጨማሪ እንድታየው ነው።